በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይን ያለ ምሰሶ ምድርንም ያለ ካስማ የፈጠረ ኃያሉ አምላክ የሰራዊት ጌታ እግዚአብሔር ለዝች ሰዓት ስላበቃን ከዘላ ዓለም እስከ ዘላ ዓለም ለስም አጠራሩ ክብር ምስጋና ይግባው። በመላው ዓለም የምትገኙ የክርስቲያን ወገኖች የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የድንግል ማርያም አማላጅነት በሁላችን ላይ እንዲያድር የእሱ ቅዱስ ፍቃድ ይሁንልን። ለአስራ ስድስተኛ ዕለት የአብይ ጾምም ስላበቃን አሁንም ደግሞ በረዴቱና በቸርነቱ ጠብቆ ለብርሃነ ትንሣኤው እንዲያደርሰን የእሱ ቅዱስ ፍቃድ ይሁንልን። የዛሬው ትምህርታችን በመጀመሪያው ፈተናና በመጀመሪያው መልስ በማቴዎስ ወንጌል ምዕራፍ አራት ቁጥር አራት ላይ የተመሠረተ ሲሆን የመጀመሪያው ፈተናን ድል ያደረገው ለመነኮሳትና ለባህታውያን መሆኑን የምናይበት ትምህርት ነው። በወንጌሉ እንደ ተመለከትነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት ከጦመ በኋላ ተራበ። ከዛም ፈታኝ ወደ እሱ ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በላለው። ይህ የመጀመሪያው ፈተና ነው። ይህ ድንጋይ እንጀራ እንዲሆን በላለው። ይህ ፈተና የስስት ፈተና ተብሎ ይታወቃል። ፈታኙ ዲያብሎስ ነው። የተፈተነው ለእኔና ለእናንተ ሲል አምላካችን ነው። የፈተናው ቦታ ገዳም ነው። የተፈተነላቸውና ድል የመታላቸው ለባሕታውያንና ለመነኮሳት ነው። ለእኛም ለሁላችንም እንዳለ መሆኑን እንዳትዘነጉ። ምክንያቱም ሁላችንም በሦስቱም አርእስተ ኃጣውእ በሦስቱም ፈተናዎች ስለምንፈተን ነው። ዋናው ግን የመጀመሪያው ፈተና ለ ባሕታውያንና ለመነኮሳት የሆነ ነው። የነቢያት የሐዋርያት፣ የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የእናንተንም ይባርክልን፣ ይቀድስልን። የምንሰማውም በልባችን ይጻፍ። ይህን ቃል ለሌላው ሰው የምታደርሱ ሁሉ እግዚአብሔር የእናንተን ልመና ሰምቶ ይፈጽምላችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው በገዳመ ቆሮንጦስ ነው ወይም በምድረ በዳ ነው። አርባ ቀንና አርባ ሌሊት ከጾመ በኋላ ተራበ ይላል። ፈታኝም ቀረበ ይላል። ገዳም ነው ይሄ። ፈተናው የፈተናው አይነት ስስት ተብሎ ይታወቃል። ሰስተ ብላ ነው ማለት ጓጓ መሻት መፈለግን የሚያሳይ ነው። ይህ ፈተና በአብዛኛው የመነኮሳትና የባህታውያን ፈተና ነው። መሰሰት ይጾማሉ፣ ይጸለያሉ፣ ይሰግዳሉ ግን ስስት ይፈታተናቸዋል። ስለዚህ ነው መድኃኒታችን ኢየሱስ ክርስቶስ በገዳም ፈታኙ እንዲያብለው ስንድል የመታላቸው እነዚህ ባህታውያንና መነኮሳት ሲመነኩሱ ገና ወይም ደግሞ ወደ ተባሕትዎ ሲገቡ ዓለምን ንቀው አቃለው ነው መነኑ ይባላል። መነነ የግዕዝ ቃል ነው፣ ናቀ ማለት ነው። ስለዚህ ይህንን ዓለም ንቀውት ሞትን ብለው ይመነኩሳሉ። በብሕትውና ደግሞ ብቸኝነትን መርጠው ይኖራሉ። የሚኖሩትም በገዳም ነው እጽ ልምላሜ ከሌለበት ማይ ከሌለበት ድሩክ ለታ አቅቦ ይለዋል። ምንም አይነት ነገር የሌለበት አናብርት፣ አናብስት፣ አኪስት፣ አቀርብት ወዳሉበት፣ ግርማ ሌሊቱ ወደሚያስፈራበት፣ ድምፅ አራዊቱ ወደሚያስፈራበት ድንጋይ ተንተርሰው ጤዛ ልሰው ሊኖሩ ይሄን ቃል ገብተው ነው የሚመነኩሱት። ይሄን ቃል ገብተው ነው በህትውና የሚገቡት በረከቱ ይደርብን ይደርባችሁና ቅዱስ ጳውሎስ እንደነዚህ ያሉትን ሰዎች ሲገልጻቸው እንዲህ ነው ያለው፣ በዕብራውያን መልእክቱ ምዕራፍ 11 ላይ ታውታላችሁ፣ ቁጥር 38 ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቀበዘበዙ ይላል ገዳም ማለት ይሄ ነው ዓለም አልተገባቻቸውምና ዓለምን ናቁ መነኑ የምንለው ይህን ነው በምድረ በዳና በተራራ ምድረ በዳ ማለት ገዳም ማለት ነው ይህን ገና በመጀመሪያው ተመልክተናል ምድረ በዳ እጽልምላሜ የሌለው ብለናል በተራራ በዋሻ፣ በምድር ጉድጓድ ተቀበዘበዙ ነው ያለው። ይሄ ነው የባህታዊነት ከዚህ ከወጡ ግን ፈታኙ ጥሏቸዋል። ዛሬ በቤተ ክርስቲያን ላይ የተነሳውን ጦርነት ስትመለከቱ የስልጣን፣ የገንዘብ፣ የሹመት ሆኖ ታገኙታላችሁ። መነኮሳት ተብለው ራሳቸውን ትተው ዓለምን ንቀናል ብለው ተገንዘው ምንኩስና የተቀበሉት በጉቦ በሙስና ስለ ሹመት ስለ ገንዘብ ስለ ዓለማዊ ነገር ሲያወሩ መስማት ከዚህ በላይ ስምንተኛው ሺ የለም ሐዋርያው የሚነግርን ግን ዓለም አልተገባቻቸውምና እነሱ ግን አለመኛን ይችላሉ በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቀበዘበዙ እነሱ ግን ከተማ ውስጥ ናቸው ስለዚህ ነው በከተማ ውስጥ ገዳም የለም የሚል የመጀመሪያው ክፍል ትምህርት ላይ የተመለከት ነው። በከተማ ውስጥ ገዳም የለም። እናንተም ግን ስለለመዳችሁ ገዳም እያላችሁ ትጠራላችሁ። መነኮሳት በከተማ ውስጥ ይኖራሉ፣ የሚኖሩበት ሁኔታ ይኖራል። ግን ዝም ብሎ መኖር ግን የለም። በከተማ ውስጥ ገዳም ብሎ የለም። ለእመ ኮንከ መነኮስ ሁራ በገዳም የሚለውን የአባ እንጦንስን ታሪክ አይተናል። ለዚህ ነው ፈታኙ ጥሏቸዋል። ፈታኙ ብዙዎቹን አሸንፏቸዋል። መድኃኒታችን ኢየሱስ ክርስቶስ ግን ገዳም ሆኖ ድል መጥቶላቸዋል በገዳም ውስጥ ለሚኖሩ ድል ተመጥቶላቸዋል ከገዳም ለሚወጡት ግን ሊያሸንፉት አልቻሉም እና አባ አንጦንስ በምንኩስና እና አባ ጳውሊ በህትውና በብህትውና ድል የመቱት እንዲያብሎስ ግንባር ግንባሩን አሉት ነው የሚለው ብዙዎቹ ግን ይህንን ድል የማድረጊያ መሳሪያ በስም ይዘውታል በተግባር ግን አያደርጉትም። ስለዚህ የመጽሐፍ ቅዱስ ትምህርት የሚነግረን ግን ዓለም አልተገባቻቸውም ስለዚህ በምድረ በዳ፣ በገዳም፣ በተራራ፣ በዋሻ፣ በምድር ጉድጓድ ተቀበዘበዙ ነው የሚለው። እነ ኤልያስ የኖሩት ይህን አይነት ህይወት ነው። በብሉይ ለማስተማር አያወጡም፣ አይደለም ሊያስተምሩ ይወጣሉ። ኤልያስ ምን ታደርጋለህ? ውጣ ሂድ የሚል የእግዚአብሔር ቃል መጥቶለት እየወጣ ያስተምራል። አንደኛ ነገስት 199 ስትመለከቱ በዋሻ ውስጥ ይኖራል። በዚያም ማደረ እንሆም፣ ኤልያስ ሆይ በዚህ ምን ታደርጋል? የሚል የእግዚአብሔር ቃል ወደ እሱ መጣ። ያስተምራል፣ ይወጣል። ልክ ነው። ስለዚህ ወገኖቼ የመጀመሪያው ፈተና ለመነኮሳትና ለባህታውያን ነው። መነኮሳት የምንላቸው መንኮሶ የሚኖሩ አግብተው የማይኖሩ አናገባም ብለው ዓለምን ትተው ማለት ነው። ይሄ ነው እንግዲህ። ስለዚህ ክብሪ ግባውና መድኃኒታችን ኢየሱስ ክርስቶስ ስለነሱ ሲል በገዳም ተፈተነ፣ በምድረ በዳ ተፈተነ፣ ድልም አደረገላቸው። በስስት የመጣውን በትዕግስት አሸነፈው ብላ ሲለው በትዕግስት ይዞ አሸነፈ። ዛሬ ማሸነፍ አልተቻለም። የዱሮ አባቶች ወደ ስልጣን እንኳ በሚመጡበት ጊዜ ላለመሾም በየገዳሙ ሲደበቁ ይታያሉ። የጥንት ታሪክ ይህን የሚነግረን። አሁን ግን ለመሾም ጉቦ በመስጠት ይህን አይነት ታሪክ ነው ያለው። እንዲህ አይነት ሁኔታ ነው እየተፈጸመ ያለው። ስለዚህ የመጀመሪያው ፈተና በገዳም ነው። የመጀመሪያው ፈተና ስስት ነው። ይህን ድንጋይ እንጀራ አድርግ ነው። የተውትን እንጀራ እንደገና እንዲገቡበት፣ የተውትን ዓለም እንደገና እንዲዋኙበት፣ የናቁትን ዓለም እንደገና ለእሱ ብለው እንዲጨነቁ ያደርጋቸዋል። ይሄ ነው እንግዲህ ትልቁ ፈተና። ይሄ ፈተና ለሁሉም ሰው ነው። ልብ በሉ። አንተም ትፈተናለ፣ በዚህ አንችም ትፈተኛለች፣ እኔም እፈተናለሁ፣ ሁላችን እንፈታ። ዋናው ግን አብይ ነገር የመጀመሪያው ፈተና ለመነኮሳት፣ ለባሕታውያን፣ ለጳጳሳት ነው። ይሄንን ያለፉ ጸንተው በባዕታቸው ይኖሩ። እነሱ ድል መተውታል። ድል መቶላቸዋል፣ አሸንፎላቸዋል። እነሱም ድል ይመቱታል። ያንን ትተው ለዓለማዊ ስልጣን ለዓለማዊ ወንበር ስለ ገንዘብ የሚያወሩ በስምንተኛው ሺህ መነኩሴ ቤት ይሰራል የተባለው እኮ ውሸት እኮ አይደለም፣ ውሸት አይደለም። ለምን አይሰራም ብለው ሊከራከሩ ይችላሉ። ምክንያቱም አሁን ብዙዎቹ ትልቅ ቤት የሰሩ ስለሆኑ ማለት ነው። ያ ወልዶ ከብዶ እንዲኖር ደግሞ የክህነት ስልጣን ተሰጥቷል። ስለዚህ ቄስ ሆኖ መኖር ይችላል። መጽሐፉ ይሄ ነው፣ እምነቱ ይሄ ነው፣ ትዕዛዙ ይሄ ነው፣ ትምህርቱ ይሄ ነው፣ ወንጌሉ ይሄ ነው። በፈተናው የወደቁ ብዙዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በገዳመ ቆሮንቶስ የዲያብሎስን ስልጣን የሻረውና በስስት የመጣውን በትዕግስት ድል የመታው የሁላችን አምላክ መድኃኒታችን ኢየሱስ ክርስቶስ ለሁላችንም ሲሆን ዋናው ግን ይህ ለባሕታውያና ለመነኮሳት፣ ለጳጳሳት ነው ብያቸዋለሁ። የመጀመሪያው ፈተና ስስት ነው። ይህን ድንጋይ እንጀራ አድርግ ነው። መልሱም ትዕግስት ነው። ሰው የሚኖረው በእግዚአብሔር ቃል ጭምርም እንጂ ነው ብሎ በመመለስ ነው። ስለዚህ ወገኖቼ ዓለም ክፉ ነች። ለሰው ልጅ ሁለት ምርጫ አለው። እግዚአብሔርን ለማገልገል ካህን ሆኖ ማገልገል ይችላል፣ መነኩሴ ሆኖ ማገልገል ይችላል። የመረጠበትን ግን ቄስ ከሆነ ቄስ ሆኖ ማገልገል አለበት። መነኩሴ ነኝ ካለ መነኩሴ ሆኖ ማገልገል አለበት። አለዛ ግን ከትላንት ወዲያ እንዳየነው እንስሳዊ ባህር ያላቸው ሰዎች ሀገርንም ይጎዳሉ፣ እምነትንም ይጎዳሉ። ያለው ይህን ነው። እንስሳዊ ባህር ያላቸው ፈተናውን አያልፉትም። ሆድ ይገዛቸዋል። ከመነኮሱ በኋላ ዓለም ይናፍቃቸዋል፣ ገንዘብ ይናፍቃቸዋል፣ ሹመት ይናፍቃቸዋል። ወጡ ከበዓት ሲወጡ ገና ወደቁ። የዛን ጊዜ በፈተናው ወደቁ። በበዓታቸው የጸኑት ግን አሸነፉት። በማስተማር ጸኑ። በመምከር የጸኑ ከሆኑ ግን አሸነፉት። የመጀመሪያው ፈተና እንግዲህ ይህ ሲሆን የተፈተነውም ጌታችን ለሁሉም ሲሆን ድል ያደረገው ለሁሉም ሲሆን፣ ይበልጥ ደግሞ የገዳሙ ለመነኮሳትና ለባህታውያን ነው። በየዕለቱ እንግዲህ እግዚአብሔር እንደፈቀደ የእግዚአብሔር ቃል በዚህ አይነት እንሰማለን እንማራለን የዲያብሎስን ሽንገላ እንቃወማለን። የእግዚአብሔርን እቃ ጦር እናነሳለን። የሚመጣውን ፈተና ሁሉ በኃያሉ አምላክ በመድኃኒታችን በኢየሱስ ክርስቶስ እናሸንፋለን። ከዚያ ወዲያ ይላል ማቴዎስ አራት ከቁጥር አንድ እስከ አራት ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። አርባ ቀንና አርባ ሌትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እስካሁን እስከ ቁጥር አራት ያለውን ዛሬ አጠቃለልን። ነገ የምንጀምረው ቁጥር አምስት ላይ ሲሆን ከዚህ በኋላ ዲያብሎስ ወደ ቅድስ ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ ፈተናውን ቀጠለ። የመጀመሪያው በገዳም ነው። አሁን ደግሞ ወደ መቅደሱ ጫፍ እንመጣለን። የሰማነውን በልቡናችን ያሳድርልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም አትለየን። ስትወጡም ስትገቡም የቅዱስ ሚካኤል ክንፍ የቅዱስ ገብርኤል መስቀል ጋሻ ከለላ ሆኖ ይጠብቃችሁ። ሀገራችንን በዓይነ ምሕረቱ ይመልከትልን። በቃ ብሎ የነደደውን እሳት ያጥፋልን። የሞቱትን ወገኖቻችንን ሁሉ ያጽድቅልን። የታመሙትን ይፈውስልን። ከቀያቸው ተፈናቅለው በምድረ በዳ ላይ የወደቁትን ብሩህ ሩሃ አምላክ እሱ ይመልከትልን። ቸራ አምላክ እሱ ይመልከትልን። አዛኝቱ ድንግል ማርያም ከልጇ ታስታርቀን። የሰላም አየር የሰላም ዝናብ እንዲሰጠን፣ ገጸ ምረቱ እንዲመልስልን፣ የአምላካችን ቅዱስ ፍቃድ ይሁንልን። መከራችን በዝቷል፣ ኃጢአታችን በዝቷል። አንዱም ኃጢአትና በደል በአታቸውም በለቀቁ ለሕጉና ለሥርዓቱ ባልተገዙ በመነኮሳት ጳጳሳትና መነኮሳት ምክንያት የሚመጣ ፈተና ነው። መድኃኒታችን ኢየሱስ ክርስቶስ ግን ድል መታልን። ጳውሎስ ሐዋርያ እንደ ተናገረ ዓለምን ንቀው በምድረ በዳና በዋሻ በገዳምና በፈፋ ተንከራተቱ ተቅበዘበዙ፣ የሚላቸው የበግና የፍየል ቆዳና ሌጦ ለብሰው ያላቸው የእውነተኛ አባቶቻችን ቡራኬ በእኛ ላይ ይደር። ክፉን ዓለም ሁሉ እንድናሸንፍ ኢየሱስ ክርስቶስ ኃይሉን ይስጠን። የሰላም አምላክ ሰላሙን ይስጣችሁ። ሰላም ለልቡናችሁ፣ ሰላም ላይምሯችሁ፣ ሰላም ለቤተሰቦቻችሁ። እግዚአብሔር ሆይ ምረትህን ቸርነትህን በእኛ ላይ አድርግ ለብርሃነ ትንሣኤህም አድርሰን። ምረትና ቸርነትህም እንደ ዝናብ ይህን ድምፅ በሚሰሙት በልጆች ሁሉ ላይ ይውረድ። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።